ኢትዮጵያ በያዘችው የተቋማት ሪፎርም ስራ ለዘመናት በአገልግሎት አሰጣጥ ዘርፍ የተከማቹና የተደራረቡ ብልሹ አሰራሮችን እየቀረፈች ትገኛለች። በደቡብ ኢትዮጵያ ክልልም አሰራሮችን በማዘመን ቀልጣፋና ወጪ ቆጣቢ እየተደረገ ይገኛል። የደቡብ ኢትዮጵያ ክልል ምክትል ርዕሰ መስተዳደርና የስራና ክህሎት ቢሮ ኃላፊ ዶክተር አበባየው ታደሰ እንደተናገሩት ማዘጋጃዎች የሮሮ ማዕከል መሆናቸውን ለማስቀረት አገልግሎት የማዘመን ስራ መጀመሩ መሰረታዊ የአገልግሎት ስብራትን ይጠግናል። ምክትል ርዕሰ መስተዳደሩ የሚለውም የማዘጋጃ አመራርን በመገምገምና በማባረር ብቻ ስር ሰዶ የቆየውን የአገልግሎት ችግር መቅረፍ አይቻልም ብለው ከተሞች የብልጽግና ስበት ማዕከል በመሆናቸው ከኋላ ቀር አሰራር ሊወጡ ይገባል ብለዋል። ሳምንትም፣ ወርም፣ 15 ቀንም አድራሽ ዘግተን ሰውን እየገመገምን አመራር እያባረርን ባለሙያ እያሰርን ልንወጣው የምንችለው አይደለም። አሰራሮቻችን መዘመን መቻል አለባቸው። ተቋሞቻችን እርስ በእርሳቸው የሚናበቡ የሚመጋገቡ ሆነው ለዜጎች ቀልጣፋ አገልግሎት መስጠት ያስፈልጋል። ከተሞች ውስጥ ያለው ሀብት ለላቀ ልማትና ለመንግስት እቅዶች ክንውን እንዲሆን መጠቀም ያስፈልጋል። ከተሞች በፍጥነት ሊያድጉ ካለ ዓለም የደረሰበት የኢኮኖሚ እድገት ኢትዮጵያ በተለይም ፓርቲያችን ብልጽግና በ2024 በ2030 እንደርሳለን ብሎ ያጠናቸውን ውጥኖች ሊያሳካ ካለ የብልጽግና ማዕከላት ከተሞች ናቸው። የደቡብ ኢትዮጵያ ክልል ከተማና መሰረተ ልማት ቢሮ ኃላፊ አቶ ብርሃኑ ዘውዴ እንደገለጹት የማዘጋጃ ቤት አገልግሎት ማዘመን ህዝቡ በአመራሩና በባለሙያው ላይ ለሚያነሳው ቅሬታ ችግር መፍቻ ቁልፍ ነው። አሁን የተጀመረው ዘመናዊ አሰራርን በፈርጅ አንድ ሁለት እና ሶስት የሚገኙ ከተሞች አቅማቸውን አሰባስበው ወደ ስራ እንዲገቡ አቶ ብርሃኑ አሳስበዋል። የዘመነ ከተማ ስሉጥ ከተማ ሁሉ ነገር የተቀላጠፈ ለመኖር ለመዝናናት ኢንቨስት ለማድረግ ምቹ ሊያስብል የሚችል ሁኔታ ውስጥ ይገባል እና ለዚያ ጥሩ መግቢያም ጥሩ ጅማሮም ስለሆነ ይሄንን በደንብ ያሳደግን ወደዚህ ሲስተም ያልገቡ አገልግሎቶችን አገልግሎቶችን ማዘጋጃ ውስጥ ያሉ አገልግሎቶችን ብቻ ሳይሆን ተቋማትን ኢንቴግሬት በማድረግ ከዚያም አልፎ አጠቃላይ ከተማው በሲስተም የሚመራ ብዙ ጉልበት፣ ብዙ ሰው ኃይል፣ ብዙ ጭቅጭቅ የሚያስቀርና በተቀላጠፈ መልኩ በዘመናዊነት በዘመናዊ መንገድ ለመምራት የሚያስችል እንዲሆን የሁላችንም ትብብር ቀጣይም ተጠናክሮ መቀጠል ይኖርበታል። የአርባ ምንጭ ከተማ ማዘጋጃ ቤታዊ አገልግሎት ማዘመን የከንቲባ ስራን በግማሽ ይቀንሳል ብለዋል። እንደ ከንቲባው ገለጻ የቴክኖሎጂው መዘመን ብልሹ አሰራርን በመቅረፍ የማዘጋጃ ቤታዊ ገቢን አሟጦ ለመሰብሰብ ተጨማሪ ያቅም ይፈጥራል። አርባ ምንጭ ከተማችንን በ2030 ስማርት ሲቲ የማድረግ ራዕይ ሰንቀን እየሰራ እንገኛለን። የዚህ ስራ አካል የሆነው የከተማ ማዘመን አጠቃላይ ስራ ሆኖ ግን ዛሬ በመስክ የታየ ነው። የማዘጋጃ ቤት አገልግሎት አሰጣጥ ማዘመን ስራ ላይ እንግዲህ ወደ ተግባር ገብተናል። እንደ ሀገር የሚነሳው እንደ አካባቢ የሚነሳው በተለይ በከተማ ዘርፍ ትልቁ ተግባር የካንቲባውንም ጨምሮ የማዘጋጃ ቤት አገልግሎት ስራ እንደሆነ ሁላችንም እናውቃለን። የማዘጋጃ ቤት ያሉ ችግሮችን መፍታት የከተማውን ችግር ከ50 በላይ ፐርሰንት መፍታት እንደሆነ እናምናለንና። የከተማ ማዘመን ስራ ለመጀመር መጀመሪያ የጀመረው ዘርፍ ማዘጋጃ ቤት ነው። የአርባ ምንጭ ከተማ አስተዳደር ማዘጋጃ ቤታዊ አገልግሎት ጽህፈት ቤት ኃላፊ አቶ ገዳሙ ሻምበል ለጠቆሙት ማዘጋጃው ይፋ ያደረገው አገልግሎትን የማዘመን ስራ ዜጎች የተሟላ የዲጂታል አማራጮችን በመጠቀም ባሉበት ሆነው በቀላሉ ፈጣን አገልግሎት እንዲያገኙ ያስችላል። ኃላፊው አክለውም ቴክኖሎጂው ማንኛውም የተቋሙ ባለ ጉዳዮች የሚያደርጉትን ያልተገባ ምልልስና የወረቀት ንክኪ እንደሚያስቀርም ገልጸዋል። በመድረኩ የተገኙት በጋሞ ዞን የሚገኙት ሰባት የከተማ አስተዳደር ከንቲባዎች የማዘጋጃ ቤት ስራ አስኪያጆችና የመንግስት ዋና ተጠሪዎች ባላቸው አቅም ማዘጋጃ ቤታቸውን እንዲያዘምኑ ጥሪ የተላለፈ ሲሆን ማዘጋጃዎች የተገልጋይ ሮሮ ምንጭ የሚሆኑበት ሁኔታ ለማስቀረት የአርባ ምንጭ ከተማ አሁን የደረሰበትን ደረጃም አድንቀዋል።